የውጭ ጉዳይ ሚኒስቴር የስድስተኛ ዙር ሰልጣኝ ዲፕሎማቶችን ስልጠና አስጀመረ። በስልጠናው 50 ሰልጣኝ ሰልጣኞች ተሳትፈዋል። በስልጠና ማስጀመሪያው የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ዶክተር ንጉስ ታደሰ ዩኒቨርሲቲው ዲፕሎማሲና ዓለም አቀፍ ግንኙነት ትምህርት ክፍል ከፍቶ ተማሪዎችን እያሰለጠነ ይገኛል ብለዋል። ሰልጣኝ ዲፕሎማቶች ዓለም አቀፍ ነባራዊ ሁኔታን መረዳት የሚያስችሉ እውቀት ይዘው እንደሚወጡም ገልጸዋል። ሰልጣኝ ዲፕሎማቶች በፖሊሲ በንድፍ ሀሳብ ና ተግባር ተኮር ላይ ያተኮሩ ስልጠናዎችን እንደሚወስዱ ተጠቁሟል በስልጠና ማስጀመሪያ መርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ና የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ዶክተር ንጉስ ታደሰ ተገኝተዋል የውጭ ጉዳይ ሚኒስቴር በአምስቱ ዙር ዲፕሎማቶችን አሰልጥኗል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ለ2017-2018 የምርት ዘመን ግብዓት የሚውል እስካሁን ከ900 ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። መንግስት ለ2017-2018 የምርት ዘመን ግብዓት የሚሆን 24 ሚሊዮን ሜትሪክ ቶን ወይንም 24 ሚሊዮን ኮንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ እያስገባ ይገኛል። እስካሁንም ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱን የኢትዮጵያ ማሪታይም ባለስልጣን አስታውቋል። ከ900 ሜትሪክ ቶን በላይ የሚሆነው ደግሞ ወደ ሀገር ውስጥ መጓጓዙን ከባለስልጣኑ የተገኘ መረጃ ያመለክታል። 118956 ሜትሪክ ቶን ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም ተገልጿል። የተጓጓዙት የማዳበሪያ አይነቶች ዩሪያና ዳፕ ናቸው። ማዳበሪያው በድንበር የደረቅ ጭነት ተሽከርካሪና በባቡር ወደ ሀገር ውስጥ መጓጓዙንም ባለስልጣኑ ጨምሮ አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ ማመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከወንጀል ምርመራ ቡድን ጋር ባደረጉት ውይይት በዱባይ ወንጀል ሰርቶ በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ ነው ብለዋል። በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና ና የልምድ ልውውጥ በማድረግ እንደሚሰራ ተናግረዋል። ሌተናል ኮሎኔል አብደላ መሀመድ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁነታቸውን መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘገባ ያመለክታል።